ዘሪት ሉሊት ለጽ ትነግራት ይሆን፣ አትነግራት ይሆን? ይሄንን ለእናንተ ለኦደንሶች ጋብዣችኋለሁ። እኔ ግን ሲመስለኝ ጽ ወደየት የሄደች ይመስላችኋል? ምክንያቱም ስልኩን እንኳ ብታነሳው በፍጹም እንደውም ታውቂያለሽ፣ እኔ ሳልሆን ያባረርኩሽ የቤትቱ ባለቤት ናት ያባረረችሽ እያለች ጊዜ እየገደለችባት ነበር እና ቤዛ እውነት ወደ ሉሊት ነው የሄደችው ወይስ ደግሞ ወደዚህ ምክንያቱም በእርግጥ እያለች ነው እየተጣራች የሄደችው ነገር ግን ግራ ያጋባል ብቻ ሉሊት ይች ትኩሳት የሆነች ልጅ በጣም አደገኛ ሆናለች አቶ ያፌት እኔ ምልክ አሁን የሆነ ቤት ትሰጠኛለህ እና እዛ መሆን አለብኝ እኔ ምልሽ ቆይ ለምንድን ነው ግን አንቺ ከዛ ቤት የወጣሽው ምንም ምንም ብቻ ግን ቪዲዮውን ስቀርጽ ሰምተውኝ ለዛ ነው ብላ ዋሸችው። ምክንያቱም በዚህ ምክንያት ነው ጺን እኔ ነኝ የገፋሁት ብትል ኑሮ ያኔ አንቆ እንደሚገላት ታቅ ነበር። የዚ ነገር እንደማይሆንለት ታቅ ነበር። ኤፍራታ የእውነት ኤፍራታ ያንን መድኃኒት ትውጠው ይሆን ወይስ አትውጠውም? በእርግጥ ለመጀመሪያ ጊዜ አልወጣችውም፣ ግን በቀጣይ ምን ይፈጠር ይሆን? ዶክተሩ በእሷ ምክንያት እንደ ሞተ አውቃለች እና ለዛም ደግሞ በጣም እየተጸጸተች እና በጣም እያዘነች ትገኛለች። አንተ ነህ የገደልከው፣ ቆይ ለምንድን ቆይ ለምንድን እያለች አፈር ብላ እያለችላ እየጮኸች በት ነበረ። ቢሆንም እንኳ ዶክተሩ በፍጹም ላይ መለስ ተሰናብቷል እና ያ ፌትም ደግሞ እና ምን ይጠበስ አዎ እኔ ነኝ የገደልኩት ብሎ ይፋውን ተናገረ። እዚህ ላይ ኤፍራታ ለገኒ ለመናገር እውነት አንድ ሁለት እርምጃ እየተራመደች ነበር። ነገር ግን አቤል ተንከሲስ እንግዲህ እሱ ሂዶ ጉድ አደረጋት። ምክንያቱም አቤል ኤፍራታ እንዳረገዘች ቢያቅ በአንድ ቀን የሆነ ዘዴ ይፈጥርና ደግሞ ሌላ ነገር ይጠይቃታል። እናም ንገርኝ እስኪ ቅድም ልንገርሽ አልሽውን ብላ ስትጠይቃት አይ ችግር የለውም፣ የኔል ገኒዬ በኋላ እነግርሻለሁ የሌላ ቀን ብላ ዋሸቻት። እናም ኤፍራታ ለገኒ መናገር አለባት ወይስ የለባትም? ይሄንን ለእናንተ ትቼዋለሁ። ምክንያቱም ተናግራ ምናልባት አንዳንዴ ተጥቃትም ልጠብቃትና በደንብ ልትንከባከባት ይገኝና የአሪፍ ነበረ። በሌላ በኩል የፌት ገኒን እዛ ቤት ያስገባት ከማንም ጋር ስልክ እንዳታወራ ሲደወልላትም እንዳታነሳ ነገር ግን ያ ፊት ያላትም በሙሉ ሂጂ ሲላት ሂጂ፣ ነይ ሲላት ነይ፣ ስልክ አውሪ ሲላት ስልክ ማውራት ሆኗል ስራዋ። እናም እንደ ኤፍራታ እናት ሳይሆን እንደ ሰራተኛ መስራት እንዳለብሽ ተማሪ ብሎ አስፈራርቷታል። ዳጊ ዳጊ በንባ እየተራጨ ነው፣ በጣም እያለቀሰ ይገኛል። ዳጊ ቆይ ምን ሆነህ ነው ብለው ሲሉት እንዴ ተወኝ እስኪ ቆይ፣ ምን ሆነ ነው? አንተ ህጻን ልጅ ነህ እንዴ እያለ ቢኒ ቢያናግረውማ፣ ተወኝ አጎቴ። ቆይ እስኪ እናቴ እዛ ምን ምን ልትሰራ ሄደች? ቆይ አንተ አልገባኝም። ማለት የት? ኢፍራታ ጋ ነዋ። ቆይ ብቻ ኢፍራታ ጋ ስለ ሄደች ነው ወይስ ደግሞ አንተ አብረህ እዛ ስላልሆንከ ነው? እንዳ አጎቴ፣ ሁለቱ አይውልህ አሁን። ለማንኛውም ገኒ ጋ ደውዬ አናግራታለሁ። አንተ ደግሞ የራስን ስራ ብትሰራ ጥሩ ነው። ብሎ ሂድና ተጣጠባለሁ። ከዛ ዳጊም በደስታ ሂዶ እየተጣጠበ እያለ ቢኒያም ለገን ደወለላት። ገኒ፣ እንዴት ነች? ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም፣ ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሪ ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አጥጌ አመሰግናለሁ። ሐረግ ድራማ እንደቀጠለ ይገኛል። ቢንያም ለገኒ ደወለላትና፣ እንዴት ናችሁ? ደህና ናችሁ ሆይ፣ እንዴ! በጣም ተጠፋፋን እየተባባሉ ከቢኒ ጋር ሲያወሩ ገኒ፣ አሁን አንድ ነገር ልነግርሽ ይገባል። ኤፍራታ የት ናት ብሎ ሲል ኤፍራታ ተኝታለች። አሁን እንግዲስ ዳጊ ዛሬ ዳጊና ኔ ልንመጣ እንፈልጋለን። ምን እንዳትመጡ እዩ ልሽ፣ ገኒ፣ ዳጊ በፍጹም ትክክል አይደለም። በጣም አዝኗል ቆይህ ይሄ ህጻን ልጅ የሆነ ልጅ ይዘው ሂድና ላውንደሪ እዛው ህሱቅ ሱቅ ውስጥ ይቀመጥ አለችው። እሺ ካልሽ ነገር ግን ኢፍራታን እግዚአብሔር ይማሽ በይልኝ እና ደግሞ የዳጊን ነገር ተግምት ውስጥ አስገቢው ብሎ ሲላት እሺ አለች። ፅ አሁን ላይ ሉሊትን በደንብ እየተበቀለች አትገኛለች። ታወቂያለሽ እኔ ከዚህ ቤት በገዛ እጅሽ እንድትባረሪ ነው የማደርገው፣ እያለች ስልክ እያወራች ውሸቷን። እች ደግሞ ተንከሴ ሲሆነች በር ላይ ተለጥፋ እያዳመጠች ነበር። ከዛም በኋላ ፂ ወሬዋን ጨርሷ በሩም ክፍት ስታደርገው በር ላይ ተለጥፋ አገኘቻት። አንቺ ወራዳ፣ ቆይ ደግሞ እዚህ ምን እያረግሽ ነው? እየተከታተልሽም ባልሆነ። አረ በፍጹም፣ ፂ አረ በፍጹም። አይ ነይማ ብላ ታውቂያለሽ ተያያዙ። አውቃ ጺ ራሷን እራሷን ከግድግዳ ጋር አጋጨችው። ከዛም በኋላ አንቺ ነሽ እንደዚህ ያደረግሽኝ ብላ ግግም ማለች ጽዬ ማለት ነው። ከዛም ቤዛ ቆይ አንቺ ሴትዮ መቼ ነው የምትከበሪው ግን? እኔ ምን ባረግሽ ነው የሚሻለኝ? አሁንስ ሕፃን ልጅ አልልሽ ትልቅ ሰው አልልሽ ብላ በጣም ተናደደችባት። ሉሪትም ደግሞ ስራዋን ስለምታውቅና እውነትም ያኔ የገፈተረችውን ማስታወስ ስለጀመረች ምንም አልተናገረችም። በይ ሻንጣሽን ይዘሽ ውጭ ብላ ውጭ ድረስ ስታባረራት ከዛም በኋላ ትሰምኛለሽ፣ እንደውም ከዚህ ቤት አለኝ ባለኩል ነኝ ብላለች። ከዛ ምን፣ አይ፣ ልቀልድ ነው ልቀልድ ነው ግን፣ አሁን እኔ ምን መሄጃ አለኝ? የፈለግሽበት ሂጂ። ከዛ ወደ ያፌት ጋር ደወለች። አለቃ፣ መገናኘት አለብን አለቃው ደግሞ መረጃ የያዘች መስሎት ከው ከው እያለ ሲሄድ ምን ተፈጠረ? አስወጡኝ፣ ከቤት እኮ ምን ትታረጊ? እሱማ ቪዲዮ ያድ አርጊ ብለኸኛል፣ እሱን ሳድርግ ነው ትሰምኛለሽ። እና ታዳኒ አርጊ አልኩሽ እንጂ እንደዚህ ትትዝረከረኪ ኑሪ ብዬሻለሁ? እየተዝረከረክሽ ነው ነዋ እንደዚህ የሆንሽ ብሎ በጣም ተናደደባት። እሺ ለማንኛውም አሁን ቤት ፈልጋለሁኝ ቤት ነው እሺ ለማንኛውም ቀሚስሽን አስተካክሎ ብሎ ውርድ ብላ ቀሚሷን እየስተካከለች እያለ እንዴ፣ የምን ቀሚስ ነው የምትለው ተስተካክሎ የለ እንዴ አለችው። እንግዲያስ እሱ ቤት ሰርተሽ እንደው አንቺ ውጭ ላይ ይገባሻል ብሎ ጥሏት አስነስቷት ይዞ ሄደ። ኢፍራታ አሁን ላይ የነቃሽ ትመስላለች። ምክንያቱም ይሄ ዶክተር ዝም ብሎ እንዳልሞተ አቃለች ትናንት ማታ እሷን አይቶ ከዛም በኋላ በድንገት የአፌት ጸባይ መቀየር እና የዶክተሩ መሞት ግራ እያጋባት ነው። ቢሆንም እንኳ መድኃኒቱን ዋጪ ብሎ ሲላት ለምንድን የወደቀ መድኃኒት ከምወጥ ሌላ አትሰጠኝም እንዴ አለችው። ከዛ እና ደግሞ ዶክተሩ እኮ በቀን አንድ ጊዜ ነው ያለኝ። አያያይ ብትውጪ ይሻላል ብዬ ነው። በፍጹም ለእኔ ካዘንክልኝ ሌላ መድኃኒት ብትሰጠኝ ይሻላል እያለችው ግር ግር ፈጠሩ ገኒ ገኒ ግራ ገብቷታል። ምን ማድረግ እንዳለባትም አታውቅም። በሌላ በኩል ናኦዴ እንግዲህ የናኦዴ እናት ናይፍን ጠርታው ነበረ እና ቆይኔ የምልክ ለምንድን ነው እየከሰርኩት ግን በአንተ ምክንያት ነው አይደል? ማለት አልገባኝም። ያያፌት ነዋ። ውልክ ምናልባት አንተ አጠፋዋለሁ ብለህ አስበህ ከሆነ ያፌትን እና ደግሞ የድሮ ጮኛህን እንደዛ ስላደረገብ፣ እንዴ? አልገባኝም። አሁን እና ለእሷ አትዘንያሽ ነው እንዴ? አዎ፣ ቢሆንም እሷ ወደ ሂዳለች። ስለዚህ እያለች ትሰማኛለህ፣ ስራህን አርፈህ ብትሰራ ይሻልሃል። ኢፍራታ እንደው ሂዳለች፣ ሂዳለች። በቃ አሁን ኢፍራታንና ያፌትን ብትተዋቸው ይሻላል። እና ደግሞ እኔ ፊትን መጨረስ ሳይሆን ያለውን ሁሉ ሙጥጥጥ አርጌ መውሰር ነው ብላ ለናይፍ ነገረችው። ከዛ እናቱም እሽ ብሎ ሊወጣ ሲል ድሬላ መጣች። ከዛ እንዴ ትትሀይል ልትወጣ ነበር እንዴ? በጣም ይቅርታ፣ ስራ ላይ ስለነበርኩ እኮ ነው። እንዴ አሁን ስራ ላይ ነህ? እረ ግራ አታጋባኝ ብላ ከዛም በኋላ አይ በጣም ይቀጣ ምናምን ብሎ ተናገረ። አይ እሺ ችግር የለውም ለማንኛውም ግን አለ አይደለም፣ ብላ በጣም ትገርማለህ ምናምን አለች። ከዛ ትታው ስትሄድ ሊከተላ ሲል ማዘሮ ምን ማለት ነው ደግሞ ድጋሚ ሂደህ ልትከተል ነው እንዴ? አለችው ቤዚቴ ቤዛ እራሷን እየወቀሰች ነው። ማንን ነው ማምነው? ከዚህ በኋላ የኔ ያልኳቸው ሰዎች በሙሉ እየሸሹ ነው ያላቸው እያሉት እናም ደግሞ ቆይ የኔ ያልኳቸው ሰዎች በሙሉ ለምንድን ነው የሚዋሹኝ? ለምንድን ነው ሚስጥር አድርገው ሁሉንም ነገር የሚኖሩት እያለች ግራ ተጋብታለች። ከዛም እንግዲህ ግራ የተጋባችው ቤዛ እያለቀሰች ትገኛለች። አሁን ደግሞ ናኦድ ምን ደብቆኝ ይሆን እያለች ምክንያቱም ህዌይ ፖሊስ መሆኗን ደብቃት ስለነበረ አሁንም ናኦድ የደብቃት ነገር እንዳለ ይሰማታል። ብቻ ግን ግራ ተጋብታለች። ድራራ ወንድሟ ክፍል ለመግባት ደፋ ቀና ትላለች። ወንድሜ ምንም እንደማረብሽህና ምንም እንደማልናገር ቃል እገባልሃለሁ፣ ነገር ግን ብቻ የመሆን ስለደበረኝ ይህ ክፍል አስገባ አስገባኝ እያለች በር ላይ ሁና መማጸን ጀመረች። ከዛም እንደምንም አስገባት። ናኦድ እንግዲህ በቪዛ ፍቅር ምክንያት ክርትት እያለ ነው። እሷም አልተረዳችውም። የእናቱን ሚስጥር ለማውራት ግራ ተጋብቷል። የናኦድ ወንድም ስፖርት የሚሰራበት መቶ፣ እንዴ ዛሬ አልመጣችም እንዴ ማናት የምትመጣው ያችን አታ አብርሃም የምትሰራው ትሰማኛለህ? ቆይ አንተ ሰው፣ ግን አንተ ምን አገባ ስለኔ ህይወት፣ በሁሉም ነገር ለምንድን ነው ጣልቃ የምትገባው ብሎ በጣም ተቆጣው። ከዛ ቆይ ግን ምን ባደርግህ ነው? ትሰማኛለህ? ለምንድን ነው በዚህ ልክ የምትጠላኝ አለው። እኔ አልጠላህም፣ ነገር ግን ደግሞ አልፈልግህም ብሎ ወንድምዬ ደግሞ ልቡ ተሰብሮ ሄደ። እና ኦድ ግን ወንድም መሆኑን ስታቅ ምን ያህል ምን አይነት ጸጸት እንደሚከተልህ እውነት ማሰብ ራሱ በጣም ያቀታል። አቤል አቤላ፣ በገኒ ምክንያት ጥሩ ምግብ ልንበላ ነው፣ በኤፍራታ ምክንያት አሪፍ ምግቦችን ልንበላ ነው እያለ ኤፍራታና ያፌት ሲጣሉ አረቀሳርጉት፣ አረጋጉት። አንተ አቤል ስነ ስርዓት ብትይዝ አይሻልህም እንዴ? ከተጣላችሁ አይቀር በደንብ ተጣሉና አክሽን። አሁን እኮ አክሽኑ በዛ እና ታውቃላችሁ አክሽን ፊልም ሁሉ እየመሰለኝ ነው የእናንተ ጭቅጭቅ እያለ አቤል ግራ እያጋባቸው ይገኛል። ቤኒ ቤኒና እንዲሁም ደግሞ ዳግዬ ብቻቸውን በመሆናቸው በጣም አዝነዋል። ምንም እንኳ ኤፍራታ ገኒን ሂጅ እባክሽ እዚህ ቤት አንቺ ካለሽ ሰላም የለም ደግሞም ያፌት በጣም መጥፎ ሰው ነው። እንደዚህ እያለ ደፋ ቀና እያደረገች ለምን ትሰሪ ያለሽ እኔ እኮ ደህና ነኝ እየመጣሽ ትጠይቅኛለሽ ብትላትም፣ በፍጹም እኔ ምንም አልናገረውም ቀጥ ብዬም አልናገር፣ ነገር ግን ከአንቺ ጋር መሆን አለብኝ ብላ እንቢያለች ምክንያቱም ገኒዛ ከሆነች ኤፍራታ ምንም አይነት ነገር መስራት አትችልም። ምንም አይነት መረጃዎችንም ሆነ ምንም መረበሽ መስተካከል አትችልም። ምክንያቱም አስፈራር ቷታል ገኔን ያፊት ማለት ነው። ውድ የቻናል ቤተሰቦች የዛሬው ሐረግ ድራማ ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ኮሜንት አድርጉ። ለእናንተ የቤት ስራ አለኝ። ኤፍራታ ልጇ በሰላም ይወለድ ይሆን ወይስ አይወለድም?